ምን ምን አለ ባረፈበት? ምን ምን አለ ብታስጨርሰኝ? ምን አለ አሁን ስትባክል? የመጣሁበት ነው። እና ከተላቸዋለሁ። እሱ እና ተከተላቸው። አሁን ሰው ማሳ ገብተው ደግሞ ከሰው ጋር እንዳልጋቸው። እሺ ላስገባቸው? ምን አይ እንትን እንዳይገቡ ነው ይነቃቅም ከሰው ማሳ ግን እንዳይገቡ ደግሞ። እስኪ አንዴ ሰው እስኪ አንዴ ገበሬ ገብቴ ምን አጣለህ

እሷ እንኳን ለመታለት የሆነ ትንሽ ቀለል ይለው ነው እና ለምን እሱን አታደርግም? ማለት እሷ ጋር ስለዚህ በመልክተኛ እየተነጋገርን ነው። አንተ እኮ አሁን ጎጆ ልትወጣ ነው ሚስት ልታገባ እና እና ጎጆ ቤት አትሰራም? አትገዛላትም እንዲቴ አነት እና ትገዛላትም። ግን ድንጋይ ይመጠል ብር አለ እሷ እና እርግጠኛ ነህ? እሷ ከመጣች ይሻላል ሀሳቡ ማለት እንግዲያስ፣ እንደዚህ እና እሷ አሁን በቅርብ ተመጣች እና እሷ ልጅቷ ለመምጣት ምንድን ነው የሚያስፈልገው?

ግን እረኛ ሲመጣ ግን ለሱ ነው ወደ ላይ እንዳይዛቸው። ከአስር ዓመት በፊት ጀምሮ አውቀዋለሁ። ና እንግዲህ በጣበት

እንግዲህ እንትን ምን ልቀበል ነው ያለ? እስከምትቀበል እንግዲህ ከብቶችን እየልኛ እንግዲህ እነዚህን ነው። የት ደርሰህ ትመጣለህ? እንትን ዝም ብለህ ትጠብቅልኝ ወይ ልጠብቅልህ? ቶሎ ደርሰህ ነው። እሺ፣ እሺ

ቀስ በል። ምንድን ነው የሚያስረጠው? ወዴት ወዴት? ይችል እንትን ሻሾ መጣ። ምን ላደርግልኝ መጣ? እዛው ከከብቶች ጋር እንትን ይላል እንጂ አብሮ አብሮ ነው እኮ ሻሾ ጠፋ። እንትን ይኸውልህ ወንድምህን ከማስከው መጣና አገር ልቀበል አለኝ። ዋ በቃ እስከምትቀበል አንድ እዚህ ጊዜ እያልኩና ትቼው ስሄድ ለካ በሬው የለም። አየህ እንግዲህ ይህንን ቀለን አቆምልኝ ተከታተላቸው ጠብቃቸው አላልኩም? እና እኔ ማህደብቃቸው ቆየቸ ወንድም ነው ወንድም ምን አደረገ? ጠብቃቸው ብየውን እጀ ሳለ ስመጣ የለም። እሱ ዓለማየሁ ሻሾ የለም። ኔታ አግኝተኸው መቻለ ሀገር ልቀበል ነው አለ ተሰው ልቀበል ነው አለ። እና ወዴት ሄደህ አሁን ወዴት ወዴት፣ ፈለከው ፈለከው? እኔ አልፈልኩትም ግን አለ

በደንብ ነው ጉልጓዱ ዘር የሚከተው። ዋ አለም አየሁ። ለምንድን ነው? እንዴት አድርጎ ከብት ይጠብቃል? መቼ አውቅበታል እና አላውቅበትም። ማንንም እሱ አንተ የት ሄደህ ቆይ፣ አንተ የት ሄደህ ነው? እኔማ ዞር ወየለም፣ ዳርጀ ነው ዞር ዞር ብለህ አየር ልትቀበል እሱ አየር የሚቀበል ነው አየር እና አንተ የት ነው የምትዞር ንገረኝ። ሻሽ ጠፋ እኮ ነው የምልህ። ዋ እኔ ከዚህ ልጅ ጋር ከተገናኘ ጀምሮ ደግሞ የባሪ ለውጣምታል ብርቆ አስና አስራፍ አ አንቺ እቺ እነሱ ቤት ልየው ነው የሄደ። በሬ እንዳይጠፋ እኔ በኋላ እኔ በኋላ የለሁበት። እነሱ ቤት ልየው ነው የሄደ ማን ቤት? እንዴት አይነት እንዴት አይነት ደስታማ! ዘንም እንደሚቀላቀልበት ጊዜ ደግሞ አሁን ይሄ ወር እኮ ይዞልህ አለ አይደል በደምብ እ አይዘላለም ጀግና ኮን እንደው እንደው እዚያ ሜዳ ቆ ያየሁና እ ጫፍ ላይ ዘላለም ኧረ ይገርማል። እንደው ደከመኝ ስመጮህም፣ ደከመኝ አናደዱም፣ ደከመኝ በሬ ጠፍቶ ቁጭ በሬ ጠፍቶ። ማን ነው ጠፋ ያለ? አካባቢው ነው ብርቁማ። መቼ ጠፋስ ቢለኝ አለስ ቢለኝ መቼ። እሱ ዝም ብሎ እኮ ቀልድ ነው የያዘ ከእኔ ጋር ብርቁ። አይ እኔ ነኝ

እሱ ነው ወደ ደርሰ እንትን ብላለኝ ነው እያስቸገረች ነው ሲል ጊዜ በልስቲንስ ና ብዬ ነው ወስ ጀሰጠች ነው እሱ ጋር ነው ያለ። አይ እንግዲህ ትከፍላለህ ትከፍላለህ። ዘንድሮ አለ ሳንቲም ምንም የሚሆን ነገር የለም። ዘላለ ወንድምነት ጓደኝነት ምንም እንግዲህ እሱ ሌላ ነው ገንዘብ ሌላ ነው ያለች ዋታ እንደ ዘመኑ ነው። ምን ነው አስጠቃህ አስጠቃህ። የሙሉ በሬ አለብህ ማለት ነው። የሙሉ በሬ ስትወልድ ጥጂዋን ትወስዳለህ። ኧረ እ እጅ በእጅ ነው ገንዘብ እጅ በእጅ ነው። እጅ በእጅ የሙሉ በሬ ያው መወለዱም አደጉም ስለማይቀርብ እጅ በእጅ ብሩን አምጣው ዘላለም። አሁን እኔ ይኸውልህ ከልብ መውደድህ ወንድምህ፣ ጓደኛህ፣ ጎረቤትህ ያው አብረህ አደ- ትንሽ ብንበላለጠም አብሮ አደግህ መሰረተ ትምህርት ጀምረን ብዙ ህይወት ያሳለፍን ሰዎች ነን፣ ግን ዘንድሮ ተቀየረና እንደ ድሮ አይደለም። ድሮና ዘንድሮ የሚባል ነገር አለ። ስለዚህ አሁን የገንዘብ ጊዜ ነው። በቃ ያው ጥሩ ወዳጅህ ነኝ፣ በገንዘብ ግን ልደራደር አልችልም። መዋደዳችን ይቀጥላል። መተሳሰባችን ይቀጥላል። አሁን ደግሞ ላተቀው ላተቀው በሬ ነው የምከፍል፣ ሙሉ የበሬ ዋጋ ለግልጋሎቱ ሙሉ የበሬ ዋጋ እንዴት አይነት እንዴት አይነት ጥበብ እንደተጠበብኩበት በዝበሬው እኮ ታውቅ ተሰማኛለሁ። እቺም ይሄን ነገር እውነትህን አይደለም እያልከኛል። ሀ ዛሩ እኮ የተዘጋጀ እኔ ከሰጣሁት ምግብ ያን ምግብ እኮ እንዴት አይነት ጥበብ ተጠብቤ ከጥንት ከቅድመ አያቶቼ የወረስኩትን ጥበብ አሁን እንኳን ሳይንስ የሚባል ነገር መጥቶ እሱ እንኳን አያውቀው። እንዲያውም ባለፈው መጣው ትንሽ እስቲ አካፍለን የልምድ ልውውጥ እናድርግ ብለው ጠርተው ነበር። ይገርማል። እና ሰላም፣ ደህና ዋልክ። እና የልምድ ልውውጥ፣ እንኳን ለልምድ ልውውጡ ራሱ እኔ ፈቃደኛ ፈቃደኛ አልሆንኩም። ያው የገቢ አንተ ይህን በሬ ክፍያ ስማ እንጂ ደግሞ ስላ፣ ይህ በሬ አንተ በሬ ነው ወይ ሲጀመር ዘሩ? አይ ተ እኔ አይደለም የተወሰደ አንተ፣ እሱ ድሮ ነው ዘንድሮ ሌላ። የእኔን ከብቶች እንደ ልብህ እየነዳህ እንደፈለግካ አደለም የምትገለገልባቸው ይሄ ድሮ ነው። እና እኔ ነኝ አንተ በሬ እንትን እና በነጣ ሳይሆን ነው የኔው ዘር ይሻላል የተሰራ በድሮ በሬ በድሮ በሬ እኮ ይታረስ ዘላለም። አሁን ያው ትናንት ይሄንን የዚህ በሬ ዘሬ የዚህ በሬ ዘሬ አንተ ነው። አሁን አንድ እቃ ብትነካ፣ እኔ እኮ ምን ከውስጤ የተሰማኝ ስሜት ራሱ የምትከፍለው ብር ገንዘብ እኮ

እስቲ አልከፍልህም አልኩህ እኮ የሙሉ በሌ የሙሉ የሙሉ የሙሉ በሌ ቁጭ እንኳን የሙሉ የእጅራቱን አልሰጠህም፣ የእጅራቱን አላለቅፈህም አልኩህ። ተንኮሌን ታውቀዋለህ። ወግድም አሁን ዞር በልልኝ። እዚህ ታንተ ጋር በየቀኑ እየመጣህ እራሴን ጨምርህ አታዞር። ያው ተንኮሌን ታውቀዋለህ። ወይ ድማ እኔ በኋላ ያው ልክ እንዳያደርስ ነው አንተ ሲከፋ እኮ የሰው ልጅ ማንም ይከፋል። እነግርህ ያለው ሽማግሌ ብትልክ

እስከ ብሩ ድረስ

ምን ምን አለ ባረፈበት? ምነው እንኳ ብትለኝ ምን አለ ነው እዚህ ብታስጨርሰኝ? ምን አለ አሁን እኔ ስትባክል የመጣሁበት እንትን ጠፍቶኝ ነው እንጂ ትሮ ነው የሚጠፋው። እንህእእንእብ ጠብቀ ሰው ባይሰለኝ የሻል ዝዬ

አላየሁም። እንዲ በዚህ በኩል ሲ አረኒ አላየሁትም። አላሊፍ አላየሁትም። ዛሬ ነበር ዛሬ ገና ነው። ድርቆች ነገር ልብላ ደርሸ መጣብሎ ነው ወዲ ቤት የመጣ። አሁን ካብቱ የምነግረው